መልእክተኛው አለ ሰላቱ ሰላም፣ ሁላችሁም እንደምታውቁት ኡሚይ ከሆነ ማህበረሰብ ነው የተገኙት። የቁረሽ ህዝቦች አብዛኞቹ ማንበብን መጻፍም አይችሉም። መልእክተኛው አለ ሰላቱ ሰላም ማንበብን መጻፍም አይችሉም፣ ቁርአን እንዳጸደቀልን ከመሆኑም ጋር ግን አላህ ምን አላቸው? ሰኑቅሪውከ እናስቀራሃለን አላቸው፣ እናስነበባሃለን። ረሱል መልእክተኛችን አለ ሰላቱ ሰላም ከኢስላም በፊት ላ ያዕሪፍ ልኪታብ ወማ ኩንተ ተድሪ መልኪታቡ ወለልኢማኑ እንደሚለው ቁርአን ሱረቱ ሹራ ላይ መጽሐፍ ምን እንደሆነ አታውቅም ነበር ይላቸዋል። መልክተኛው ማንበብ መጽሐፍ አይችሉም ግን አላህ ሰኑቅሪው ካለ እናስቀራሃለን፣ ፈላተንሳ ስለዚህ እናስቀራሃለን በሚለው ሂደት ውስጥ እናስነብብሃለን በሚለው ሂደት ውስጥ መልክተኛው ትምህርት ቤት እንደነበረው ያሳያል። መማር አይን ስለሚከፍት፣ መማር ስለሚያሻግር፣ መማር የትናንት ታሪክን ስለሚለውጥ፣ መማር። ለሰው ልጆች እጅግ በጣም መሰረታዊ እና አስፈላጊ ነገር ስለሆነ ሰኑቅሪኡከ እናስቀራሃለን አላቸው። እናስነብብሃለን ያላቸው ዋይ ነው መለኮታዊ መገለጽ ዲቫይን ሬቨሌሽን ነው። ከዛ ፈላ ተንሳ የሚለው በጣም የሚያስደንቀኝ አሁን ዋይ ሚናላህ ተባረከ ወተዓላ ከሰማይ የሆነ ዋይ መለኮታዊ መገለጥ ወደ መልእክተኛው ለ ሰላት ወሰላም መምጣቱ በራሱ አንድ ተአምር ነው። ዋይ አያት ሚን አያት ላ ስለሆነ አንድ ሁለተኛ በፍጹም አትረሳም ነው የሚለው ፈላ ተንሳ ነው የሚለው በፍፁም አትረሳም። አለመርሳት ነገ የሚሆን ነገር ና ሙስተቅበል ነው፣ ፊቸር ቴንስ ነው። አይል ኔቨር ፎርጌት በፍፁም አትረሳም ስንል ወደፊት ነው። ከኛ ውስጥ አብሶሉት ሹር ሆኖ፣ እርግጠኛ ሆኖ እኔ ይህንን ጉዳይ መቼም አረሳው አረሳም ማለት እንችላለን። የሆነ ጉዳይ እርግጠኛ ሆነን ሀንድረድ ፐርሰንት አብሶሉት እርግጠኛ ሆነን አንችልም። ምክንያቱም መርሳት ሰዋዊ ነው። መርሳት ተፈጥሮዊ ነው። አላህ ስለ አደም ሲነግር ምን ይላል? ወለቀድ አሂድና ኢላ አደመ ሚን ቀብሉ ከአደም ጋር ከዚህ በፊት ቃል ኪዳን ነበረኝ ይላል። ሱረቱ ጣሃ መራፋይ ቁጥር 15 ላይ ፈነሲየ ይላል፣ አስምሩበት። ፈነሲየ ረሳው ይላል። አላህ ከአደም ጋር የነበረው ቃል ኪዳን አንድ ቃል ኪዳን ነው። እርሱ ምንድነው? ወላ ተቀረባ ሀዚህ ሸጀራ ከተኩና ሚነ ዟሊሚን ሱራቱል በቀራ ምዕራፍ ሁለት ላይ ለወላጆቻችን አላህ የሰጣቸው ቃል ኪዳን ምንድነው? ይህችን ዛፍ እንዳትቀርቧት፣ ከቀረባችሁ ራሳቸውን ከበደሉ ሰዎች ትሆናላችሁ ነው። ለአደም የተሰጠው ኹጥባ አንድ ኹጥባ ነው። ለአደም የተሰጠው ቃል ኪዳን አንድ ቃል ኪዳን ነው። እርሱ ምንድነው? ወላ ተቅረባ ሃዚሂ ሻጀራ። ይህንን አንድ ቃል ኪዳን በጊዜ ሂደት አባታችን አደም ዓለይሂ ሰላም ረሳው። ስለዚህ አላህ ምን ለ ከአደም ዓለይሂ ሰላም ጋር ቃል ኪዳን ነበረ ፈነስየ አስምሩበት ሂ ፎርጎሪት ረሳዋል። መልእክተኛውን ሰላቱ ሰላት ሰላም ሰኑቅሪኡ ካለ እናስቀራሃለን ፈላ ተንሳ በፍፁም አትረሳማ። የመልእክተኛው ለ ሰላቱ ሰላም አስደናቂ ከተሰጣቸው ታምር መካከል አንዱ ምን እንደሆን ታውቃለ? ለመልእክተኛው ለ ሰላቱ ሰላም ከሰጣቸው ታምር መካከል አንዱ መለኮታዊ መገለጥ ወ ወደሳቸው መውረድ ብቻ ሳይሆን የተሰጣቸውን ወሒ ማንበብና መጻፍ የማይችል ነብይ የተሰጠውን ወሒ ሚል ከሊማ ሚና ልቁርአን ልከሪም ከቁርአን አንድ ቃል ሐርፍ አንድ ፊደል ከቁርአን መልእክተኛው አረሱ በፍጹም አትረሳም አላቸው። እኔ የምለው ዛሬ አካዳሚክ ትምህርት ተምረው ኦኬ፣ ወንድሞቻችን እህቶቻችን አካዳሚክ ትምህርት ተምረው ተመርቀው ከዚያ ቁርአንን ለመሐፈዝ ምን ያህል ጊዜ ነው የሚፈጅባቸው? ቁርአን ሐፊዝ የሆኑ ሰዎች ምን ያህል ጊዜ ነው የፈጀባቸው? እሺ በጣም ፈጣኑ በስድስት ወር እንበለው፣ ከፈለጋችሁ በአንድ ዓመት ብቻ ስድስት ወር የሚፍጭ ዓመትም ሁለት ዓመትም ሶስት ዓመትም ቁርአን ያሐፈዘ ሰው፣ ቁርአንን በልቡ ያኖረ ሰው አላህ ሐፊዞቻችንን ሁሉ ይጠብቅልንና ሐፊዝ የሆነ ሰው አብሶሉትሊ ዴፍኒትሊ እርግጠኛ ሆነ አይውል ኔቨር ፎርጌት አያ ምን አያት ቁርአን ልከሪም ከቁርአን አያ በፍፁም መረሳ ማለት ይችላል። እርግጠኛ ሆነው ምን ያህል ጊዜ ነው ደግሞ ደጋግሞ ሐፊዞች ሙራጀዓ የሚያደርጉት ላለመርሳት። መልእክተኛው እኮ አንዴ ነው የሚቀሩት አንድ ነው የሚነበብላቸው በጅብርኤል አለይሂ ሰላም አማካኝነት ይመጣል። አንዴ ይነበባል። ልባቸው ሰር ዓላ ቀልቢከ ሊተኩነ ሚነል ሙንዚሪን በልባቸው ላይ ይቀመጣል። ከላስ ፈላ ተንሳ መቼም አትረሳም። ቀጥሎ ኢላ ማሻ አላህ ይላል። ወሂ በራሱ ለእሳቸው የተሰጠው ታምር ነው። የተሰጣቸውን ወሂ በፍጹም አትረሳም ተብሎ ጋራንቲ ተደርጎላቸዋል። ማንበብና መጻፍ የማይችል ነቢይ የተሰጠውን አያ የተሰጠውን ሱራ የተሰጣቸውን መለኮተ መጋለጥ በፍጹም አይረሱም። ኦን ቶፕ ቀጥሎ ስምንታን ሰባተኛው አያምን ይላል ኢላ ማሻ አላህ፣ አላህ የሻው ካልሆነ በስተቀር ማለትም አላህ የሻውን እንድትረሳ የሻው አያ ካለ ትረሳለህ። አላህ እንድትረሳው የሚፈልገው አያ ካለ ማለትም ለቁረሾች በወቅቱ ለዘመኑ ለሁኔታው የሚያስፈልግ አያ ብቻ አላህ አውርዶ ከነሱ ዘመን በኋላ ከነሱ ጊዜ በኋላ አያው የማያስፈልግ ከሆነ ተጨባጩን ብቻ መሠረት ያደረገ ከሆነ ኻሊደን ፊት ዘመን ታይምለስ ሌሰን ዘላለማዊ የሆነ መልእክት ከሌለው እንድትረሳው ትደረጋለህ። ይኖ ኢላ ማሻላ አላህ ከሻ ትረሳለህ። እናንተ እንሻላ አላህ ካለ ከነገ ወዲያ ሀሊድ የሚባል ቲክቶክ ላይ የማቀው ሰው እረሳዋለሁኝ በቃ እረስዋለሁ ማለት እችላላችሁ። ንያ አድርጋችሁ መርሳት አትችሉም። ይዘ ንያ አድርጋችሁ እቅድ ይዛ ላችሁ አንድ ሰው እቅድ ይዞ መርሳት አይችልም። በእቅድ መርሳት አንችልም። ከሁለት ዓመት በኋላ ከእኔን እረሳዋለሁ ማለት አትችልም። አላህ ምን አለ መሰላችሁ? በፍፁም አትረሳም። አላህ ከሻ ግን ትረሳለህ አላቸው። አላህ ከሻ ትረሳዋለህ። ማንም ዴፊኒት በኮንፊደንስ እኔ ነገ የሆነ ነገር እረሳለሁ ማለት አይችልም። ኢቭን አላህ ከሻ ትረሳለህ የሚለው በራሱ ተአምር ነው። ለምን መሰላችሁ? የሰው ልጅ በፍፁም አእምሮ ስር ያለውን የሚያውቀውን ነገር ሊራሳው በፍፁም አይችልም። አስቦበት ማለት ነው። አቅዶ አልሞ አስቦ መርሳት አይችልም። እና በጣም የሚደንቀው እኔ እዚህ ላይ ተዋችኋለሁ። እናንተ እነዚህ ሁለት አያቶች ላይ የሱረቱ አላ ላይ የበለጠ ተደቦር እንድታደርጉበት ተጋብዛችኋለሁ። ባረከላሁ ሊ ወለኩም አሰላም አሌይኩም።